የከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎች በለብለብ እያስተማሩ በብዛት በማስመረቅ ተወዳዳሪ መሆን እንደማይችሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ከዚህም ባለፈ ዩኒቨርሲቲዎች መለኪያ የሚሆነው በየዓመቱ የሚያስመርቁት የተማሪ ብዛት ሳይሆን በሚፈጥሩት ተወዳዳሪ የሰው ኃይል ብቻ ነውም ብለዋል። ሚኒስትሩ ይህንን ያሉት ሰላሳ አራተኛው የትምህርት ጉባኤ በአዳማ ከተማ በንግግር ሲከፍቱ ነው። ፕሮፌሰር ብርሃኑ እንዳሉት ኢትዮጵያ አሁን ላይ ቴክኖሎጂ ከሌሎች ሀገራት እየቀ ዳች ነው። ይህ ጥሩ ነው፣ ነገር ግን ከወዲሁ ማሰብ ያለብን እስከ መች ነው ቴክኖሎጂዎችን የምንቀዳው የሚለው ነው ብለዋል። የተማረ የሰው ኃይል ለማፍራትና ተወዳዳሪ ባለሙያ ለመፍጠር ከፈለግን ጥራት ያለው ትምህርት መስጠት አለብን። ይህንን ለማድረግ መሰረት እየጣለን ነው ሲሉም ተናግረዋል። የተማረ ዜጋ ሚሰርታል። ይህን የተማረ ብቻ ሳይሆን ችሎታ ያለው ብቃት ያለው አገር ማራመድ የሚችል በአለም ደረጃ የሚገጥመንን ማክሪት የሚችል እናርካል። ጥራት ያለው ትምህርት ይመስጋል። አንደኛው በሚማሩበት ትምህርት አብሶሉት ኬፐብል የሆኑና የሰው ልጅ እውቀት የደረሰበትን ደረጃ በደንብ የሚያውቁ ብቻ ሳይሆን አውቆ ደግሞ ወደፊት ለማራመድ ጉጉቱን ፍላጎቱን ችሎታውን ያላቸው ልጆች መጠራል። ኮፒ እያደረግን ለዘላለም ይቀጥላል። ዩኒቨርስቲዎች ከዚህም ባለፈ ለተማሪዎቻቸው ዲግሪ ሲሰጡ ከሌላው ዓለም ጋር በዘርፋቸው ተማሪዎቹ ተወዳዳሪ ማድረግ ሲችሉ ብቻ ነው፤ ስራቸውን ተወጥተዋል ማለት የምንችለው ይላሉ ፕሮፌሰር ብርሃኑ ነጋ። የትምህርት ፍትሃዊነት ማለት በየቦታው ትምህርት ቤት መክፈት ሳይሆን የትምህርት ጥራት እንደ ሀገር እኩል ማዳረስ ስንችል ነው። የከፈለው የተሻለ ትምህርት የሚያገኝና ድሃው ከዚያ ያነሰ የትምህርት ጥራት የሚያገኝ ከሆነ ነገ ላይ የተረጋጋ ሀገር እንዳንገነባ ሊያደርገን ይችላል ብለዋል። ፍትሃዊ የሆነ የትምህርት ሁለት ልበትበእኔነት ሁለት መሰረታዊ ትንያቶች አንደኛው ነው። በትምህርት ዘርፍ ልዩነት ከተፈጠረ በኢኮኖሚ ውስጥ ያሉ ልዩነቶች፣ የረተሰቡ ውስጥ ያሉ ልዩነቶች በትምህርት ዘርፍ ከተደገሙ የሀብታም ልጆች የተሻለ የሀብታም ትምህርት እያገኙ የደሃ ልጆች ማንም ወላጅ ሊልክባቸው ማይፈልጋቸው ትምህርት ቤቶች ከሆኑ ትምህርት ቤቶች ከፍተናል ብለን በሁሉም ቦታ ካስቀመጥም በኋላ ሁለት ሺህ ሦስት ሺህ ትምህርት ቤቶች አንድ ተማሪ ማሳለፍ የማይችሉበት ሁኔታ ከሆኑ እነኛ

ጥራት ያለው ትምህርት ለእነሱ መስጠት መቻቻ ያደጉ ሀገራት የተማረ የሰው ኃይል በተለያየ መንገድ ወደ ሀገራቸው እየሳቡ ነው ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ኢትዮጵያም የፈጠራ አቅም ላላቸውና ብቁ ለሆኑ ተማሪዎቿ የሚሆን ስነ ምህዳር ከወዲሁ መፍጠር አለባት ይላሉ። በቅርብ በከፍተኛ ትምህርት ተቋማት ተዘዋውረን ስንመለከት የመጀመሪያ ሳምንት ክፍለ ጊዜን ያላስተማሩ መምህራን መኖራቸውን ተገንዝበናል። ዩኒቨርሲቲዎች ይህንን መቆጣጠርና ማስተካከል አለባቸው ሲሉም ተናግረዋል። የመጀመሪያ ቀን ትምህርት ሲጀመር መምህሩ በተለይ ዩኒቨርሲቲዎች ውስጥ ገብተዋል፣ ክፍል ማስተማር ማሰማር ጀምረዋል ብለን እየዞርን ተማሪዎችን ይጠይቃል። ብዙ ቦታ ያ ይሆናል፣ ብዙ ቦታ ልክ እንደ ረፊዱ ሌላ አንድ ሳምንት ሁለት ሳምንት ብሎ ይቃጠላል፣ ምንም ትምህርት የሚባል ነገር ሳይሆን። ይሄ መቼም ዩኒቨርሲቲዎቻችን ይሄንን ዝም ብላችሁ እንዴት እንደምታዩ በእውነት አይለዋል። ለምንድን ነው ለዚያን ጥራት ያለው ትምህርት እንስ ግዴታችን ነው፣ የአገራችን መኖር ወሳኝ ጉዳይ ነው ብለን ካሰብም እንዴት ነው እንዲያነጽ ምንዘላልነት አላው እናረገ የሚል እንትን። ተማሪዎቹ ግን ሪፖርት ማድረግ ጀምረዋል። መንግሥት የተሻለች ኢትዮጵያን ለመገንባት ከፈለገ ቅድሚያ ጥራት ያለው ትምህርት ማምጣት ላይ መስራት አለበት። ይህ ካደረገ ያሰበውን ማሳካት ይችላል ብለዋል ሚኒስትሩ ፕሮፌሰር ብርሃኑ ነጋ።